ምስጥሮች አንድ ናቸው። አንድ ሰው አቅም ኖሮት ማለት ነው። ሰላም ብያለሁ። ሰላም ሰላም፣ እንዴት ናቸው? አንድ ሰው አቅሙ ኖሮት ማለት ነው፣ የፈለገበት ቦታ ሄዶ እቃ ከገዛ ከራሱ ኪስ አውጥቶ ከሰው እርዳታ ሳይጠይቅ ሰውን ሳይለምን አቅሙ ኖሮት የሆነ እሱ ጋር ሄዶ እቃ ገዝቶ ከጠጣ ከበላ ያኮ ኖርማል ነው። ምንም እኮ ማለት አይደለም። ና እንትን ማድረግ አይጠበቅባችሁም። እዚ የአሜሪካ ነገር የምትኖሩ አንዳንድ በዲፕሬሽን በጭንቀት ምናምን እየተጨናነቃችሁ ሰላም የሌላችሁ እቤት ውስጥ ቁጭ ብላችሁ የሆነ ፈን የሆነ ነገር ማድረግ የማትወዱ ቁጭ ብላችሁ ብቻ ማለት ነው የሰውን ሕይወት መርመራችሁ ለማወቅ የምትታገሉ ሴቶች ተረጋጉ። ማማዬ ተረጋጉ። ሊዮኪን መረጋጋት ነው የሚጠበቅብኝ። ስራ ላይ ባይዘብኝ ስራ ራሱ ገብቶብኝ እምቢ ብዬ ነው አሁን የገባሁት። የስራ ሙድ ውስጥ አይደለሁም። ትንሽ ቆይት ብዬ ወይ ስራ አለሁኝ ካልሆነ ደግሞ የእረፍት ቀን ላርገውም እያልኩ እያሰብኩኝ ነው። እና ማለት ነው ኖርማል ነው። ገባሻል? ኖርማል ነው ምንም ይሄ ዩ ዶንት ሃቭ ቱ ቴል ላይክ ካስኮ ምንድን ነው ደግሞ ይሄ፣ እኔ አልወደውም። ዋልማርት የሚባል ሱቅ ባይዘወል አልወደውም፣ ግን ዋልማርት፣ ሴቨን ኢለቨን፣ ምናምን ምናምን ዩ ዶንት ሃቭ ቱ ሜንሽን ኤኒቲንግ ላይክ። አንድ ሰው አቅሙ ኖሮት ሄዶ ከፈለገበት ቦታ ገዝቶ መጠቀም መብቱ ነው። ገባችሁ አረደ መጠቀም መብቱ ስለሆነ ከአንቺ ኪስ ካልወጣ፣ ሴቶች ናችሁ ደግሞ። አብዛኛው ወንዶች፣ ወንድ ልጅ እኮ እንደዚህ እኮ አያውቅም ወንዶች እኮ እንደዚህ አይነት ነገር እኮ ተፈጥሯቸውም ስላልሆነ አያውቁም። ሴቶች ናችሁ፣ ሴቶች በጣም ስለምትጨናነቁ በላይፋችሁ በኑሯችሁ አንደርስታንድ አደርጋለሁኝ። ይሄ የሆርሞን ችግር ምናምን አለብን። እኔም እኮ ያው የእናንተን የቀና መንፈስ የለብኝም እንጂ ሆነ አሁን አንዳንዴ ብስጭጭት ትላለሁኝ ምናምን፣ ይህ የራሳችን ሙድ ይለያል እና አንደርስታንድ አደርጋለሁ። እዚህ አሜሪካ ነገር የተቀመጣችሁ በዲፕሬሽን የተጨናነቃችሁ ሴቶች አላችሁ እና ዘላችሁ ሰቨን ኢሌቨን ካስኮ፣ ዋልማርት በቀንዴ ምናምን ብላችሁ ማለት ነገሮችን ትዘራዝራላችሁ ሰዋት ሰዋት እንዴ ካስኮ ሄጄ በገዛ ምን ይችላል፣ ሜምበርሺፕ እኮ ከፍዬ ምናምን እኮ ነው። ምን ችግር አለው አሁን? why you have to like hey it's got to come man man as well ምን አስፈለገው? አት ተረጋጉ፣ ተረጋጉ። በጣም በጣም ነው እንዴ። አንዳንዶቻችሁ የምትቀኑት በጣም በጣም ላይክ የቅናት መንፈስ አለባችሁ። ምን ሆናችሁ ነው አሁን? ሴቶች ሴቶች በብዛት ትቀናላችሁ። ምንድነው ችግራችሁ? የጎደላችሁ ነገር አለ ከእናንተ ላይ፣ ከሴትነትሽ ላይ የጎደልሽ ነገር አለ። ምንድነው ችግርሽ? ወይ አንዷ ወልዳ ጥሩ ትዳር ምናምን ስላለት ያ ያስቀናሻል። አንቺ ደግሞ የሷን አይነት ኑሮ እንዳትኑሪ ከተሰጥቶሽ ከሆነስ እግዚአብሔር ሲፈጥርሽ አንቺን ልክ እንደሷ ሀብታም ሆነሽ እንዳትኑሪ ከተ ማለት እንደዚህ አይነት እድል ከተሰጥሽስ ምንድነው? እንደዚህ በጣም በጣም በጣም የምትቀኑ ሴቶች ችግራችሁ ምንድን ነው? በጣም በጣም በጣም ነው እንዴ! ክፋት የምታስቡት በየቀኑ እንዴ ስትተኙ ምናምን እንቅልፋተኛው በጣም እንደዚህ ሴቶች አላችሁ። በቃ ላይክ አይ ካን ሴ ላይክ የሆነ ውስጣችሁ በክፋት በተንኮል በሸር እንዴ! አንድ ሰው ልጅ ከወለደ ጥሩ ትዳር ካላት ልጅ ከወለደች ድብን ብለሽ ምናምን ትቀኛለሽ። ማማዬ እንዴ ልጅ እኮ አንቺ ደግሞ እዚህ ምድር ላይ ድንገት እኮ ልጅ እንዳትወልጂ ልጅ የተፈጠርሽ ፍጡር ልትሆኚ እኮ ትችያለሽ። ይሄንን እኮ ማሰብ አለብሽ። የሆነች ጓደኛሽ ነርስ ወይም ዶክተር ምናምን እያጠናሽ ከሆነ እሷ ያጠናችሁን እሷ የተማረችውን ነገር ለመማር ማለት ነው። ዝም ብልሽ የሆነ አልሞላ ያለ ጉድጓ ስትቆፍሪ ምናምን ትያልሽ። ዋይ ዋይ! ለአንቺ እኮ ሌላ ነገር አለ። ለአንቺ ሌላ እድል አለ። ለአንቺ ደግሞ እግዚአብሔር እዚህ ምድር ላይ እስከምትኖሪ ድረስ የሰጠሽ እድል አለ። ጓደኛ ይህን ስራ ስላረገች እኔ፣ እንደዚህ ጓደኛ ይህን ልብስ ስለለበሰች እኔ እንደሷ ልልበስ፣ ጓደኛ እንዲህ ስለበላች እኔ ልልበስ? ምን አባሽ እንዴ ራስሽ ሆነሽ ኑሪ። ማማዬ ወደ ኋላ ማቲ ወደ ፊትም ሲቀጥ ሲጀምር ያለፍሽን ነገር እንደዚህ ዞረሽ ወደ ኋላ ማየት አትችም፣ አያስፈልግም። ዝም ብለሽ ቆስቁሽ ወደ ፊት ለፊት የአንቺ ሌላ ነው፣ የእሷ ሌላ ነው፣ የኔ ሌላ ነው፣ የሁላችንም ሌላ ነው። እንዴ ምንድን ነው ራችሁ ነው? አንተ ደግሞ ደንቆሮ፣ ትክክል፣ ትክክል ያልመጣው ቆቆሎ እንዳነብለት ደንቆሮ ሽማግሌ ወይን ያን እያረ ስራለ እግዚአብሔር ዶላሮች እየተሯሯጡ ነው። ስልክ ያን እነዚህ ኢትዮጵያኖች አንበሳ እና ማለት ነው። ሴቶች በጣም በጣም አትቅኑ። በጣም በጣም የራሳችሁ ኑሮ ኑሮ ምንም ነገር አልቀነም። በቃ እግዚአብሔር እኔን እንደዚህ አድርጎ ስለፈጠረኝ አሁን ምንም አላነሰኝም። ይኮ፣ ከኔ በላይ የሆነች ያማረባት ኑሮ የተሳካ ምናምን በተለያየ ነገር ያማረች ሴት ልትኖር ትችላለች። ወና ሳይዳት አምና ታኪና ባውት ላይክ ስለ መልክ ምናምን አይደለም፣ የማውረው የሰው ልጅ ጠቅላላ እግዚአብሔር አንድ አድርጎ ነው የፈጠረኝ። ጥርስሽ ካላማሪ የኔ ጥርስ ሊያምር ይችላል። አይንሽ ካላማሪ የአንዱ አይን ሊያምር እንዲ፣ እንዲ፣ እንዲ፣ ሁላችንም የተለያየ አይን አለን የምናይበት። እኔ ስለ መልክ ሳይሆን የማውረው ስለ ኑሮ አትቁሙ። በቃ ሴቶች አትቁሙ። በቅናት እራሳችሁን አትረብሹ። አንቺን የሚመስል ጋለሞታ ወንድ አጠገብሽ አስቀምጥሽ አብረሽ እየተኛሽ አንድኛው ደግሞ ድንገት ሲክስ ፓክ ያለው ምናምን ቆንጆ ባልካለ በሱ ቅናት ቁንጥጥ አድርጎሽ ቅናት ቆፍሮሽ ቅናት። ሰላም ሽናይቶች እንዲ አይንሽን አጉሮጥረቶች እዚህ ቲክቶክ ላይ በቃ እንዲ እንዲ እያረግሽ እንዲ እንዲ ስትሯሯጡ ትውላለች። ምንድን ነው ችግራችሁ? አትቅኑ፣ ጥሩ አይደለም ቅናት። ዘላችሁ መታችሁ አንቺ እንደዚህ እንደዚህ አትበሉ። እራሳችሁ እኮ ናችሁ። ይሁልንም የምትሉን ይሁልንም አትብሉ አትበሉ። ኢዩልኝ ይሁልኝ፣ ልጆቼን ይሁልኝ፣ የምበላውን ነገር ይሁልኝ፣ ልብሴን ይሁልኝ፣ ጫማዬን ይውልኝ፣ ቦርሳዬን ይሁልኝ። ዩልኝም ጥሩ አይደለም አንተ ሰውዬ። በብሎክ ነው ማስወጣት የምን አባ። ትክክል ነው ያንተ አክትክካቦ ደደብ ሽማግሌ። ይው ይሁልኝ አትበሉ እናንተ። አሁን ዛሬ ላይ ሆናችሁ እኔም እናንተም ዛሬ ላይ ሆናችሁ ነገር ነው መፍራት ያለብን ነገር ነገ እኮ ነው ሰው ላይ ችግር እያመጣ ያለው። ነገ እኮ ነው ልትታመሚ የምትሽው። ነገ እኮ ነው የሆነ ችግር ሊያጋጥምሽ። ነገን እየፈራችሁ እግዚአብሔርን እየተማፀናችሁ ኑሩ። ነገ፣ እኔንም አትፍሩ እሱንም አትፍሩ እሷንም አትፍሩ ማንንም ሰው አትፍሩ። ነገን ብቻ ፍሩ። ምክንያቱም ነገ ነው ጉድ የሚያመጣው። እዚህ ሶሻል ሚዲያ ላይ አለን፣ ጨዋ ነን፣ ስነ ስርዓት ያለንን ፌመስ ነን ምናምን ምናምን ያሉ በሙሉ ነገ ሳያቁ እኮ ነው በዛ ሰዓት፣ ነገን ስለማያውቁ። ዝም ብሎ ዘጭ ብሎ ሲንግ አፋቸውን ሲከፍቱ ነገ ሲነጠ ይዋረዳሉ። ስለዚህ ነገን ፍሩ፣ እኔንም አትሱ። ነገን አዳሚ ነገን ፈርተሽ ነው ነገን ፈርተሽ ኑሪ ማማዬ። ነገ ነው ችግር ይዞ የሚመጣው። ነገ ነው ጉበት በሽታ፣ ነገ ነው ስኳር በሽታ፣ ነገ ነው ካንሰር በሽታ፣ ነገ ነው ራስ ምታት፣ ወርቁ፣ ቁርጠት፣ የማያቋርጥ የልብ ህመም፣ የተለያየ ነገር ነገ ነው የሚመጣብሽ። ነገ እንፍሪና ለነገሽ ማለት ነው። ዛሬ ላይ እግርሽን ሁለት እግርሽን ዘጭ አድርገሽ ስለ ነገሽ ዛሬ እግዚአብሔርሽን ተማፀኝ። የነገ ይህን አሳምርልኝ ብለሽ አይንሽን አፍጠተሽ መተሽ አናቡ ላይ ትኩር ብለሽ በጣም በጣም አትቅኝ። እንያው ምን ነው የሚቀናብኝ ብቻ ተንኮል ተንኮል አትዝሩ። እግዚአብሔርን እንደ ነገ ሰውን የሚያዋርድ ነገር የለም። ስለዚህ እኔን ከምትፈሪ ነገ ሽንፍሪ እንዴ። ምን ምን አግባሽ? እኔ ራሴ ያው ነገ ንፈራለሁ። ዛሬ እዚህ ጋር ሁኚ እናንተ ጋር እንድያወሩ። ነገ ደግሞ ምን ላወራ ይችላል ይሆን? ምን አውርቼ የኢትዮጵያን ህዝብ አስቀይም ይሆን? ነገ ይሆን አንተ ምን ቢፍ፣ ወይ አረብ ጌታ ይብደት ሊጀምረኝ ነው። ስለ ነገ ሳስበው ጌታ ብዙዎቹ ሲዋረዱም ሆነ ሲሳቀቁ ሲጨነቁ ሲሳቀዩ ሲታመሙ በብዙ ነገር ሲንቀሳቀሱ የምናየው ነገ ላይ ነው። እኔ በቃ እኔ ላይ እንደፍጠጥ ብላችሁ አትዩ። እኔ ሀናቡ ባላለሁ ለህልቲ ግባና ቁጭ ብለ ካውራ። አንተ ፈትፋጭ ፈትፋጭ አምሽ ማግሌ አላውቅም መሰለህ። እንዴት እንደማውቅ ታውቃለህ። ደንቆሮ መሀይም። አቋምህን ምንህን ሁሉ ነገር እና አይቻለሁ። የምታገባህ ሴት አታክ ብቻህን እዚህ አሜሪካ ነገር የምት ዲኤም ቢ ላይ የምትንቀር ለአንተ የምትሆን ሴት የለችም። የአንተን ነፍስ የምታረጋጋ ሴት የለችም። ያን የዶላር ማታ እግዚአብሔርን፣ ዶላሮች እየተሯሯጡ ነው ስልኬ ላይ ነገር ጥጋቤ ዶላር ላይ የምኮራሉ እናንተ ብቻ መስሏችኋል እኮ እኔ ጥጋቤ። ይሄንን እራስ አን ነገር አለ አንዴ ትክክል አንዴ ገብርኤልን አንዴ ምናምን ትላለህ። ምን አባቱ እዚህ ደንቆሮ ሽማግሌ ምን የሚሉ ቄስ ናት? የት የቲክቶክ ቄስ ናት? ጭንቅላት ላይ ጠምጥማ ሚጣመጥ ሚጣምጥማ በእበት ይሄንን ፈልገ አይደለ አስር የትክክል ትክክል የምትለው እና እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም እንትን አልኩኝ አልኩኛል። ትንሽ ባካፕ አደረኩኝ። ያ ምክንያቱም እኔ እንደናንተ የሶሻል ሚዲያ እንደንትን አይደለሁኝም፣ ሱስ የለብኝም። ራሴን ራሱ ፊቴን አሳየቼ በዚህ ቲክቶክ ላይ የመጀመሪያዬ ነው። ፋራ ነበርኩኝ፣ የመጨረሻ ስልጡን አራዳ ነበርኩኝ እና ለዛ ነው ፊቴን ያስመታውት እንጂ ስለ ሶሻል ሚዲያ በጣም የማቅበው ኑሮ አይ ስዌር ላይክ በፎቶ በምናምን እንጂ የምገባው ፊቴን እራሱ አላስመታም ነበር እና ሶሻል ሚዲያ አልወድም ይጨንቀኛል። ትጨንቁኛላችሁ። እናንተ ትጨንቁኛላችሁ። ይሄ ኮመንታችሁ ይጨንቀኛል። ይጨንቀኛል። ተሰብስባችሁ በገስት በምናምን ስታወሩ ወዲያችሁ ይጨንቀኛል። በጣም ስለሚጨንቀኝ ማለት ነው ሁለት ቀን ነው ነው ተረጋጊ ይሆናል ትንሽ ምክንያቱም አንዳንዶቻችሁን ዝም ኦልሞስት ላይክ ቤታችሁን ከፍታችሁ ከቤታችሁ ስትወጡ ስጨርሱ ደግሞ ገስት ላይ ከገስት እንዲሁ ገጠማው ምናምን እንዲሁ እንዲሁ ስትሯሯጡ እንዲየ የሰው ልጅ እንዴት ነው ቆይ? የሚያደርጉ ነገር የለም። እኔ አታፍሩም? ምን አታፍሩም? አያሳፍራችሁ? አሁን የራሳችሁን ቤት ከፍታላችሁ ከቤታችሁ ስትወጡና ገስት ትሄዳላችሁ፣ ከገስት በኮመንት እንዲሁ እንዲሁ ቲክቶክ ላይ እንደ ምን ሆናችሁ ነው? እኔ እውነት እኔ ፈራሁኝ። ሁለት ቀን ማለት ነው። እኔ ባይዘ ለጭ ነው ይቺ ፊንገር ሾው ለሷ እኮ ለመልስ ትንሽ በስሷና አለ የሆነ ነገር ጣልል አረግባን የገባሁት እኛ ወጣለሁኝ። እና ራሴን ለማረጋጋት ብዬ ራቅ አልኩኝ። ህውዝ ላይ የሆነ በቃ ደበረኝ በጣም ኢነርጃችሁ ይሸክከኛል። በቃ ሆን እዚህ ትከሻ ሁሉ የተቀመጣችሁ መሰላችሁ። እኔም ወደው ስፖርት ቤት እኔ ሙቪ ይሁን በቃ ወጥቶ ምናምን ነገር እንዲህ እዚህ ሊሆን ስለሆንኩኝ ማለት ነው፣ ይሁን ደስ ይለኛል። በቃ የሰዎችን አቴንሽን መስረቅ ምናምን ስራመድ የሆነ ቦታ እንዲህ እንዲህ አይነት ነገር ስልክ ላይ ተንጠልጥዬ ይሄን የማላውቀውን ህብረተሰብ እናንተ የምታውቁኝ እኔም አላውቃችሁ፣ በኮመንት አናት አናቴ ልብልብ፣ እኔ ለእናንተ ቦታ ሰጥቼ ራሴን ሰረብሽ እንዲ ምንድን ነው እሱ። ተረጋጉ መረጋጋት የሚባል ነገር አለ። በጣም በጣም በጣም አትጨናነቁ። እራሳችሁ መስላችሁ ኑሩ። አትቅሙ ይሁነ በቃ የሆነ እንደ ሰው ብሮሽ የሚሆን ሰው ምናምን እዛ መስታወት ላይ ከፈለኩ ራቁቴ ከፈለኩ ለብሼ ቡርቁጭ ብዬ ራሴን አዝናናለሁ፣ ደንሳለሁ፣ ቂጤን ኖሮ ወደኋላ ዞር አድርጌ ያለሁኝ ይሁነ። እንደዚህ እንደዚህ የለም፣ አታቁም፣ ምንም የለም ማለት ነው። በቃ እዚህ ስልክ ላይ ነው ይሁን ይሁነ፣ ፈን የምታደርጉት ነገር የለም። በጣም በጣም ነው እንደዚህ ሶሻል ሚዲያ ላይ አዴክትሽ ምናምን ይሁነ፣ በጣም እንትን ብላችሁ ምናምን፣ እዚህ ላይ ነው በቃ የምንኖሩት፣ እዚሁ ነው ውታፋ ላይክ እንደ እኔ በጣም ጨንቃችሁ ሁለት ቀን ባካፓ አደረኩኝ ቤት ምንድን ነው እሱ ምናምን ነገር ብዬ ተረጋጉን። ያልወድም እንደዚህ ነገር አሮጌት ምናምን ለምትለው እኔ የሚያገባኝ ነገር እ የአሜሪካን ሙድ አይደለም። አንተ ሚኪ የምትባል እኛ ሸገሮች ነን። አንተ ሬሊ ሀበሻ አይደለክም። አንተ እዚህ የአሜሪካ ነገር የኖርክ የጠንባ ሽማግሌንክ እዚህ አሜሪካ ነገር አድርገው ድክን፣ ከኛ ቤት ውጣ በጠፊ ነበረ ማለት አንተ ነው ላገኘ ደግሞ ጠበቀ እየቆፈርኩል ነው ላገኘ አሁን ሰመር መጥቷል አይደለ? ቢሽ ዳር ማለት ነው ዊል ዊል ስትል እኔ አልጠፋን እዩ አታቀኝም በፓንትና በጥስ ማሳጃ ነው ቢሽ ዳር ባይስክል እየነዳው ራሱ ሳይክል እየነዳው ራሱ ባገኝ በዛ በሳይክል አናትን ላይ ነው የምሄድበት። ከዛ በኋላ አክሲደንት እላለሁኝ። ጠብቅ አውቄ ነው ዝም ያልኩኝ ይረሳውል እንዳይመስልም እና ማለት ነው በቃ ተረጋጉ። ሀናቡ ስባል በማስረጃ ነው። አይ ዶንት ጊቭ አ ፋክ አይ ጀስት ዶንት ጊቭ አ ፋክ። ምንም መስሎ አይታየኝም። ሲሪየስሊ ምንም መስሎ አይታየኝም። ምንም ነገር አይመስለኝም። እንደገና እኔ ሀናቡ መፈመስ አልፈልግም። ኧረ በመድኃኒዓለም እንደው ከፈለጋችሁ ስልኬ ላይ የጫናችሁትን አንሱ አንሱ እና ሂዱ። እንደ እኔ እኮ የዛሬ አራት ዓመት ብፈልግ እኮ ይሄኔ እኮ ወደ አራት መቶ ሺህ አምስት መቶ ሺህ ፎሎወር እኮ ይኖረኛል። ስልኬ እንዲህ እንዲህ ይብል። ሀናቡን አይቶ የሚያልፈው ሰው እኮ የለም። አብዛኛው ፎሎ እያረጉኝ እኮ ነው የሚያልፉት። ምኔ ነው የሚጠላው? ምኔ ነው የሚደብረው? እንዴ አውቃለሁ፣ ምን እንደምጫወት ምን እንደማውራ አውቃለሁኝ። ምን ናችሁ ነው? ተረጋጉ። እንዴ እና ግን እንዴት ነው ሰላም ነው? ሁሉ ሰላም? እንዴ በጣም በጣም ነው የምታስቁኝ። እግዚአብሔርን እና ጂጂ ኪያ ምንድን ነው ያለሽኝ፣ አወራረሽ ምናምን ብላለች፣ እና አውሮውኝ። እንዴ እንደዚህ ያልኩባቸዋል። አይስ ወይ በቃ ቲንቲ ነው የሚያደርግኝ፣ ቲንቲ ቲንቲ ቲንቲ ቲንቲ ቲንቲ እንደዚህ እንደዚህ ያገኛል። ባሊ ላይ ራሱ ማለት ነው። ከታች አስተኛው እና እኔ ከላይ እንዲህ እንዲህ እንዲህ እንዲህ 360 አደሩ። ሚኪ የሚባል ደንቆሮ ሽማግሌ እዚህ አሜሪካ ነገር ያለ ስልኩ ኮምፒውተር ላይ ቁጭ ብሎ ጠብቆ ማለት ነው። ረገጣ እችላለሁ ብሎ መራገጥ ሲጀምር ከኔ ጋር ኮምፒውተሩን አምጥቶ አሳየ። ይዶንዴስ ይሄንን አታውቂም፣ ይሄንን አታውቂም የሚል እንደዚህ ብሎ ከሱ የበለጠ ብር ዘግቼ እገባለሁ ከፈለኩ ደደብ የሰው ልክ ማታ ሁሉ ሁላችሁም ሆኑ ቄሶች ምናምን አናቃደን የምትሉ ታቅላላ አብቅቶለታል። ባበቃለት ምድር ላይ እየኖረን ለምንድነው ያበቃለት ጪው የምንጫወተው? ዝም ብለን ለምን አናጋል አልና አናላግጥም። የሰዎችን መብት ማይነካ ሃይማኖት የሚባል ነገር ዘር የሚባል አናላግጥም ለምን ነገር ትናንትና ስሜታዊ ሆናችሁ በዘር ተነስታችሁ ዛሬ ከዘር ወጥታችሁ እናቅሻለን፣ ዘረኛ ነበርሽ ይልሻል፣ ይነሱናል። ትናንትና ስሜታዊ ሆናችሁ መጽሐፍ ቅዱስ ይዛችሁ መጥታችሁ እያነበባችሁልን እኛም እየተማርን ነው ስንል ቆይታችሁ ደግሞ ዛሬ ከስሜታችሁ ስትወጡ ተሳዳቢ ትሆኑና እንደ ያንቺ እኮ እናቅሽ ነበረ አስተማሪ ነበር። እንዲህ የያዝነውን ነገር ሳንለቅ እንዲህ እንዲህ እንዲህ ስሜታዊ አትሁኑ። በቃ ስሜት የሚባል ነገር ከላያችሁ። ስሜት የሚያስፈልገው አልጋ ላይ ከባልሽ ጋር ብቻ ነው። ስሜት ውስጥ መቅባት ያለብሽ እዚህ ሶሻል ሚዲያ ላይ ስሜታዊ ሆናችሁ አትምጡ፣ አትምጡ። እዚህ ምናምን ስልክ ላይ መስኮት እያያቸው ምናምን ማን ነው እንደዚህ አይቱ ወይ ስታምሪ፣ እኔ ቆንጆ ሴክሲ ነሽ ዮሃት ማን እነሱ እንዲሉሽ በክት ዝም ብለሽ አላግጪ፣ ደደብ። ምን ይላሉ እነዚህ? ስሜታ ይሆኑ ልጆቻቸውን ነው ይዙና፣ በቃ ያንቺ ልጅ፣ አንቺ እኮ ነው የሚያስደስትሽ፣ እኛን አያስደስተንም አማዬ። ዝም ብለሽ ስሜታችሁን ተቆጣጠሩ፣ በቃ። እኔ ባጠቃላይ ባጭሩ ምነግራችሁ እኔም ልቆጣጥር፣ እናንተም ልቆ አግባ፣ ተረጋጉ። እኔ ራሴ መረጋጋት አለብኝ እንዴ ወገን። ወዴት ወዴት ነው ስሜትሽን እዚህ ሶሻል ሚዲያ ላይ አይደለም፣ ለኛ፣ ለሱም፣ ለሷም፣ ለኔ አይደለም። ስሜትሽን ስብስብ ብታረጊና ያ ባልሽ ከስራ ደክሞት ሲመጣ ወይ አንቺም ከስራ ደግ፣ ስሜትሽን ስብስብ አድርገሽ ስሜትሽን ከሱ ጋር ነው። ስሜት የሚባል ነገር አለ ስሜት የሚገለጽበት ብዙ ነገር እያለ እናንተ ምን አባታችሁ ሆናችሁ ነው ስሜት አይ ይሆናችሁ እዚህ ቲክቶክ ላይ ብዙ ነገር የምታደርጉት? ጓደኛዬ ናት እና ሀና አም ትራይ ቱ ባክ አፕ አለችኝ። በር ከፍቼ አትይንስ ከፍት፣ ይቺ እብድ ናት እንደ ብላ የማወራውን ነገር አታውቅም። አዎ እብድ ነኝ እብድ ነኝ እናንተ ወንድ ከሆናችሁ ሀናቡ ስታውራ ትለፈልፋለች ሀናቡ ስታውራ ትጮዋለች ካላችሁ፣ እስቲ እስቲ እኔ አንድ አንበሳ ሁለት አንበሳ አውርዳለሁኝ እዚህ ቲክቶክ ላይ የሀናቡ አይነት ስታይል ይዤ አውራለሁ የምትይ ካለሽ አውርድልሽ እና ይሄ ኮንደ አንቺማ ቃል ነው እንደምትወጂኝ። እኔ ራሱ በጣም ነው የምወድሽ። እግዚአብሔርን በጣም በቃ የመጨረሻ